በዛ ሌላ ቦታ ሄደው እንዳይሆን ወጣ ሲባል እኮ ቤት ግቡ ጉቡ አይደለም። ለነገሩ ግን እኮ ቤት የተቀመጠ ሰው ና የሄደ ሰው አይደለም። ምክንያቱም ስትሄድ ግን መንገድ ላይ ቤት ውስጥ ብዙ የቆየሽ ይመስላል እዛ አይደለም ቤት ለተቀመጠ ሰው በጣም ብዙ ሰዓት የቆየ ይመስላል፣ ግን ለሄደው ሰው በጣም ትንሽ ነው። እኔ ግን የገምጥ ስታወር የሰማሁት ግን ውጪ ስትወጪ ግን መንገድ ላይ ሆነሽ ግን እንትን ብለሽ ግን እንጂ

ሁሉም ፋርማሲ ዞሬ ነው። በስንትስካይ በስተመጫ ማለት ነው። ማን ላከኝ? ብር ቆጥራ ግዛ ብለህ የላከኝ ራስ ነህ እንዴ? አስታውስ። ምን ሆነህ ነው? ብራዘር የሆነ አይምሮ ላይ የሆነ እንትን ከጀማ አማኑኤል መግባት ትችላለን። ያሟል አይምሮን ካሙሞ አማኑኤል መግባት እኮ ነው ነገኔ። አሁን አሁን ሳልከው ሄዶ ሲዞር ቆይቶ የመጣ መንፈስ ኔጋገ ምንድን ነው